አን ፀጉሬ ልቆረጥ እንኳን አስቤ ነበር፣ ግን በጣም ወረፋ ስለነበረ ያለ ነገ ሰኞ ቀመቀማሉ ብያ እድሜ ለማርያማዊት ባስ እድሜ ለድንግል ማርያም ለኢየሱስ ክርስቶስ አሽካባታ ተስካብች እድሜ ለምናምት ያለች ፈጣሪ ነው የሚያቆመኝ ሰው ልጅ። እኔ ሁሌ የማመሰግነው የፈጠረኝ ፈጣሪ ነው። ሁሌም የማመሰግነው መድኃኒዓለም ነው ከእግዚአብሔር በታች። እሷ ለእኔ ጥሩ ሰውነች መልካም ሴት ነች። ግን መጀመሪያ የማመሰግነው ብዙ ፈጣሪ የለም። ፈጣሪ ደግሞ ሁሌም ከኔ ጋር ነው። ምግብ እበላለሁ። ጭቁ እያልክ ነው። አረርናት አባቴ፣ ሁሌ ጉንቼ ሁሉ ተንጠንጥሯል። ትቀልዳለን፣ ቆያ እኛ አበሾች ግን ውፍረትን እንዴት፣ ውፍረትን ምነው፣ የምቾት ምልክት ነው ወይ የሀብት ምልክት ነው? ከዚህ ሀገር እኮ ውፍረት ምናልባት ወይ ሽትረስ ሊኖርብህ ይችላል፣ ወይ ደግሞ የረካሽ ምግብ የምትበላ ትሎ ነው ትሆናለህ። የረከሰ ምግብ የምትበላ ከሆነ ትወፍራለህ። ስለዚህ ናይ ውጭ። አንቺ አጋስስ፣ አሽቃባጭ፣ ምን አገባሽ በኔና ሷ መሀል ውስጥ የምትፈተፍሹ? ሁለተኛ እዚህ ቤት እንዳትመጪ። ረካካ ሐበሻ ፋራ ሲያሽቃብጥ እንኳን

ከሰኞ በኋላ ደግሞ እንቀውጠዋለን። ከማሪዬ ጋር አንድ ሰው ለቅ ሚዜ ነበር። ማሪ ደህና

ነው እንደዚህ ሲያገራሩብን የነበሩት አይ ቂመኝ አደለሁም እኔ እዚያን ጊዜ ምንድነው የሆነ እሺ አሁንም እንረጋገጣለን ያው እንፋታለን እንላራሳለን የስራው ባህሪ ነው በዛ ሰዓት ተሙም ነበረ ተሙ ነው ነው ብሎ ላሽ ብሎ ወጣ በጣም ነው ማከብሮ ተሙ በቃ ከዛን ጊዜ በኋላ ተሙም በጣም አከብሮ ነው እሷ ግን አንድ አመት ሙሉ ቁጭ ብዬ ሚዲያ ስከታተል አንቺን የተከታተልኩሽ አሁን በአንቺ የመጣብኝ ሰው ማንንም አልሰማም ብላ አታውቀኝ አጠይቀኝ ጨፈጨፈችኝ። አይገልጹም በቃ የሆነ ረገጠችኝ። አይደለም እንዳልኳችሁ የሳፋ ውስጥ እንዳለንትን ረጋገጠችኝ። አሁን ደግሞ ፋራ አምጥታብን ስታለቃቅስ

ሳታ ሳታገኝ የሰደበች ልጅ ነች። አሁን ደግሞ የእሷን ፌለር አግኝቻለሁ። እጅ ላይ መረጃ ለ አውቶቼ ደግሞ አለምላቸው ነ የወጋ ቢረሳ የተወጋ አይረሳም። ብዙ ሰ የሰደበኝና አይመለከተኝ የእሷ ይለያል። ሳታገኝ የሰደበች ሳታገኝ የሰደበች ልጅ ነች። ለመስደብ አልፎ ደግሞ የሆነ በጣም ቤተሰብ ለሙላ ነክታብኛለች። እጀ ላይ ያለ ብዙ መረጃ እስከዛሬ ድረስ በጣም ሳፈላልግ ነበር ሳፈላልግ ነበር ሳፈላልግ ነበር ከነ ቤቷ አድራሻ ከነ ስራ ከነ ምን እንደምትሰራውላ ነው ማውጣላቸው ቆሻሻ። ከዛ በኋላ ማን እንደሆነ እንታያል። የወጋ ብሔረሳዊ ተወጋ ይረሳም። ጋይስ እኔ እንደዚህ ማለት እንደዚህ በጣም ዋኔ ግን ሰውን ደግሞ እንዲነቡኝ አልፈልግም እንዲደርሱብኝ አልፈልግም። በተለይ ባላቆን ምድር አሽቃባቾች ናቸው እናንተ አንዳንድ ዱባዩ ላይ ቁጭ ብሎ የማንዳንድ ቅመሞችን የማይወክሉ ብዙ ሰዎች አሉ በእነሱ ስር ተቀምጠው የሚያሽቀብጡ እና እዚህ ሚዲያ ላይ አጉል ሰው ሰው ነው ብለን ሰው ሰው ወይ ደግሞ ተዋቂ ነን ወይ አዋቂ ነን ብሎ የሚጫወቱ ትኖች አሉ። ስለዚህ ይቅርታ መጠየቅ አለብ። ይቅርታ ካልተጠየቁ ቤዜሉንስ ማለት በጀርመንኛ እንተያያለን እስክንገናኝ ማለት ነው አይደል ደግሞ እስከማገኘ ግን አንዳንዴ ምን አለመሰላችሁ ቤተሰቤን የነካብኝን ሰው አረሱ የማረሳቸው ሰዎች አሉ በህይወቴ ውስጥ እ ሚዲያ ላይ እኔ ብዙ ሰው ሰድቦኛል። ብዙዎቹን አልቀየማቸውምም ያው መሳደብም ስለነበረባቸው ተሳድበዋል። የእነሱ ኦኬ። ሳያገባቸው ሳያመለከታቸው ቤተሰቤን ተነስተው የሰደቡብኝን ግን ኔቨር አረሳቸው። ስለዚህ ብዙ ድካም ሊኖር ይችላል። ብዙም ነገር ሊኖር ይችላል። ስለ እነሱ ግን መስዋዕትነት ተከፍሎ ማንነታቸውን በደንብ ነው ያጣራሁት። በደንብ ማነች፣ ምንድነች፣ ከየት ነው የመጣችው፣ የት አካባቢ ነበረች፣ በአሁኑ ላይ ነው ያለችው፣ ከባሏ ጋር እንዴት ነው የምትኖረው፣ እንዴት ነው አሁን ላይ ያለችው፣ ኤቭሪቲንግ እንወያይበታል። ስለዚህ ይቅርታ መጠየቅ ካለባት ይቅርታ ትጠይቀኝ፣ ቤተሰቤ ነክታለች። እንግዲህ መከፈል ያለበትን ዋጋ ተከፍሎ ደግሞ ስለ እሷ እጄ ላይ ብዙ ነገር ገብቷል። ያው ጊዜው ሲደርስ ነው ሁሉንም ነገር እንትን ምን ነው። ስለዚህ ማንፋታቸውን አንፋታቸውን ጋይስ መረገጥ ካለባት ትረገጣለች። ቀላል ትረገጣለች። እንደ እከካን ቅጫማ ረግጣት። ለምን እንትን አልወድም። አንደርግራውንድ ለምን አልወድም። አሽቃባጭላ እኔ ስሰደብ እዛ ጋር ሆነ ሆደ ስደባ እሱም እንደዚህ ነው፣ እሱ እንደዚህ ነው ትላለ እዚህ ጋር መታይ ደግሞ ወረ ሉረ አልደነግ ማንንም አልሰማም። ውጣ ከፈለግ ከዚህ ቤት ምድር አጨብጫቢው ላ መናገር እንችላለን። እ ደንቆሮ አደለንም። እንደ ማንም ማሀይ መሆን ፈልጌ አደለም ለመናገር። እ ትምህርት እውቀት አይጠይቅም። ማሀይምነት ማሀይም ብቻ መሆኑ የሚጠይቅ ስለዚህ፣ ማሀይ መሆኝ ደግሞ እናንተ መናገር፣ መሳደብ፣ ማብጠልጠል ወይ ደግሞ አለ ከሚባል ተሳዳቢ በላይ መሳደብ የሚችል ሰው ነኝ። ስለዚህ ለመናገር መሀይምነት ብቻ ነው ወይ ደግሞ ደንቆሮ መሆን ብቻ የሚጠበቅብኝ እንጂ ብዙም የተማረ ወይ ደግሞ ፊደል የቆጠረ መሆን አይጠበቅብኝም። ስለዚህ ቤተሰቤን የነካ የተሳደበኝን የተናገረኝን ሰው አልፈቶ ዳስስ እኔ እኔ አንተ አደለ ወይ አንቺ አደለሽ? እዚህ ጋር ቁጭ ብለ ኮሜንተን ስለጻፍኩ ምናምን አላነበውም ለምን አስር

ወጣት ትክክለኛ ሀበሻ ትክክለኛ ሃይማኖተኛ እውቀት ያለው ጀግና የኔ ተሙን ስለዚህ ተሙን አደንቀዋለሁ። በቃ እንደዚህ አይነት ነገር ነው ሲል ነው ሆነ አይመለከተኝም፣ በዚህ ነገር ልውጣ ብሎ ወጣ። የሚመለከታቸው ሰዎች ግን ቤተሰብን እስከ መንካት ድረስ ለአንድ ተራ ደንቆሮ መሀይም ሰው ተብሎ አብሮ ቤተሰቤን ለመርገጥ አብሮ ለመስደብ ተሰብስበው አብሮ ሲጨፍሩና ሲወቅጡ ነበረ። ከቤተሰብ የሚጨምር ጋር ማለት ነው። ስለዚህ አሁን ደግሞ ጊዜው የኔ ነው፣ ተራው የኔ ነው፣ ሰዓቱ የኔ ነው። ስለዚህ እጄ ላይ ያለውን ነገር አውጥቼ ለጥፋሉ። ማንን ነው የማሽማቀቀው? ማንን ነው ገደል የማስገባው? ማንን ነው ንተን የማድረገው? እኔ ነው የማውቀው እናንተ አደላቸው

አንዳንዱን እንቅስቃሴ እጅ ያለ አጠገቧ ካለሰሆኑ መረጃ የደረሴ ስለዚህ፣ የወጋ ቢረሳ የተወጋ ይረሳል።